አንቺ ነፍስ ባሌ እንዳይደብረው አጫውሱሽ። አንቺ ከወጣሽ እኮ ይደብረው እዚህ ቁጭ ብለሽ በማይገባሽ የገባሽ ነገር ከምታበኪ መድኃኒት ሰዓትሽ እንዳይፈብሽሽ ሰላም ደንስቴ ላይ ወደና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? ልይ በያላችሁበት ፈት አለ እንዳርቻ ሰላማችሁ በዚህ ተረፍ ይበል እያልኩኝ፣ ዛሬም ግን እንደተለመደው በተወዳጁ በጽናት ድራማ መጥቻለሁ ማለት ነው። ክፍል 44 እና ዛሬ ማለት ነው የዛሬ የመጣሁበት ግን ደስ ይላል ማለት ነው። ምክንያቱም ቤቲ ከዚህ በፊት ጽናትን የጽናትን ቪዲዮ ይዛ ማለት ነው እሷን እያስፈራራች ኪራንም መካከል ቤቲ እያቃጠለችው ኪራን የጽናትን ቪዲዮ አወጣለው ወይም ደግሞ በሚዲያ ለቃለሁ እያለች ስታስፈራረው ይህን ከሁለት አንዱ አማራጭ ሰ ወይ የቤት ልመለስ ወይ ደግሞ ዲዲን ለቃለሁ ስትለው ኪራን ጽናትን በጣም ስለሚወዳት የጽናት ራቁት ቪዲዮ እንዳይወጣ ስለፈለገ ቤቲን ወደ ቤት እንድትመለስ አድርጓታ ማለት ነው። ግን በዚህ አጋጣሚ ጽናትም በጣም ማለት ከኪራን በጣም እየተሳደበች እያዘነችበትም ትገኛለች። ነገር ግን ነገሩ እንዲህ ነው እሱ ጽናትን ጠልታት ሳይሆን ቤቲን አይፈልጋትም፣ የሚፈልገው ጽናትን ነው። ለነገሩ ግን ያው የጽናት እንድትዋረድበት ወይም ደግሞ የጽናት ቪዲዮ እንዳይወጣ ስላልፈለገ ቤት ይመልሷታል ማለት ነው። ግን ጓደኞቹም ሁሉም ከሱ ርቀዋል፣ እንደገና እሱንም እያጥላሉት ይገኛሉ። ነገር ግን ነገሩ እንዴት ነው ማለት ነው? ከዛ ጽናት ዛሬ ወደ ቤት መጣች። ወደ ቤት ስትመጣ ቤቲ ስልክ እያወራች ነው። ስልክ የምታወራው ግን የውሸቷን ነው። ኪራዬ፣ እንዴት ነህ? እቁርስ በልቻለሁ ትላለች፣ ልክ እንደደወለላት አድርጋ ማለት ነው። ጽናት እንድትሰማ ማለት ነው። ከዛ ፅናትም ወይ ኪራት አድሎ በተመሳሳይ ሰዓት አንድ ጋ ቴክስት አንድ ጋ ይደውላል ስትላት ምን አለች ማለት ነው አራት አቋርጨው አታስቆጥሪበት አሁን ስትላት እኔ አይደለሁም ኔትወርክን የተቋረጠው በማለት መለሰችላት። ግን ሲጀመርም ደውል ላት አይደለም የውሸቷ ንባር ልክ የምታወራው ማለት ነው ከዛም በመቀጠል ታዳ አንቺ ምን ይሳንሻል ሂጅና ቴሌዎችን አታቋርጡ ቢያቸዋ ትላታለች ማለት ነው። ቤትም መለሰችና በእኔና በኪራ ፍቅር እኮ የማይቀና የማይቃጠል የለም ሳሩን ቅጠሉ ነው በማለት መለሰችላት። ጽናት መለሰችና በዚህማ ከሆነ አንቻት በልጭም አለቻት ማለት ነው። ከዛ ቤት ይመለሰችና አንቺ ገረድ፣ ሁለተኛ እዚ ቤት እግርሽ እንዳይረግጥ ነው ማዳርግሽ አለቻት። ጽናትም አታስፈራሪ ኪራን እኮ የሆነ ነገር ብለሽ እዚ ቤት እንዳመጣሽ አቃለሁ ስትላት፣ ቤት ደግሞ ምን ማለት ነው ብላ ደነገጠች። ጽናትም አንቺ እንደ ባመንታ ምላስ እና ከሰይጣን እየላቀ ክፋት እንዳለሽ ጠንቅቄ አቃለሁ አለቻት። ጽናት ይልቁንስ ምን ብለሽ ነው ንገሪ ስትላ፣ ጽናት አርፈሽ ክርድናሽን ቀጢቅ ከዚህ በኋላ ኪራ ያንቺ መቼም ሊሆን አይችልም በማለት መለሰችላት። ጽናትም መቼም እንዳንቺ በድንን ይዞ የኔ ነው የኔ ነው እያሉ ከመፎከር መለየቱ አይሻልም ብለች ነው በማለት ትነታለች። ከዛ ቤት በቁጣ ፈለስ ወይም ተቆጥታ ማለት ነው። ዝም በይ በቃ ብላ ወደ መኝታ ክላሷ ገባች። ከዛ ጽናትም ሳሎን ቁጭ ብላ ማለት ነው፣ የሆነ ነገር ብለሽ የሆነ ነገር አድርገ ሽማ እንዳስገባሽ ጠንቅቄ አውቃለው እሱንም እደርስበታለው በማለት ጀም እያለች ቆጫል ብላ ራሷን እያዳመጠች ጽናት። ከዛ ሰራተኛዋ ወይም አንድነት መጣች ማለት ነው። አንድነት መታ ምሩ መታለች መኝታ ቤት ናት ስትላት፣ ጽናት ደግሞ እንደዛ ሳታይኝ እንደዋለች ዛሬ ደግሞ መኝታ ቤት ቀድማ ገባች፣ እናም እያለች ሄደች ማለት ነው። ከዛ ኪራ በር ላይ ውጭ ላይ ቆሞ ይህ የተንጎራደደ ብቻውን የተንቆራጠጠ ናሁም መጣ ማለት ነው። ናሁም ሲመጣ ደግሞ ምናው እንደ ጎረቤት እንደዚህ ትንቆራጠጣለ ብቻን ሲለው እንዴ ቤቱ ምንላደርግ ብለ ነው ቤቱ ኮ ጋነብ ሆነብኝ ይለዋል ማለት ነው። ከዛ ናሁም እየሳቀበት ማለት ነው፣ በልበላውን ክፈትና አስገባኝ ሲለው ቁልፍ ፈልገ ቁልፍ ሲፈልግ ደግሞ ቁልፍ አልያዘ ማለት ነው። ከዛ በር ማንኳኳት ጀመረ። ናሆሚ በሩሲያን ካኳ ጽናት ነበረች የከፈተችው። ናሆሚን ሰላም ብለው ከዛ ኪራን ምን ሆነ ነው አታወራም እንዴ? ወይስ ምን ሆነ ነው እዚህ ስትለው ጸጥ አለ፣ መልስ የለውም። ከዛ ትንሽ ቆየና አቀፈና ሰላም አልያት ማለት ነው። ከዚህ በኋላ ከኔ ራቂ ከኔ እንድትርቂ ነው የምፈልገው ምናምን እያላት ለጽናት ማለት ነው ግን ቀና ብለኝ እስኪ ቀና ብለ እያየኝ አውራ፣ ስትለው ቀና ብሎ ሊያወራት አልቻለም። እኔ ልጎዳሽ ነው፣ ባለፈውም ከብዙ በጥቂቱ ተረተሻል። እኔ አንቺን መስበር እንጂ መቼም እንዳንጠቅንሽ እያለ ሲያወራት በቃ ኔ ከዚህ በኋላ እንድርቅህ እንድትርቄ ነው የምፈልጊው ሲላት ማለት ነው ግን እኔ ምን ብድ ብዬህ ነው ምን አርጌህ ነው እያለችው፣ ከዛም በር ዘገባትና ገባ ማለት ነው። ፅናት ማንኳኳት ጀመረች። ከዛን ሳሎን ቆሞ ማለት ነው እሱ ብቻውን እያወራ እያለ ጽናት ሌላ ሰው በር ከፈትላት እና ገባች። ግን አንተ ምን ሆነ ነው ምን ትስነሆንከው እያለች መጠየቅ ጀመረች። ከዛ ኪራም እውነቱን ተቀበይ በቃ እኔ የነገርኩሽ እውነቱን ተቀበይ ከአንቺ ጋር ከዚህ መሆንን አልፈልግም ይላታል ማለት ነው። እና ፍቅራችን የወረት ነበር እና እያለች ስጠይቀዋለች፣ እሱም ቀላታጣ የሚመልስላት ማለት ነው። እንደውም በእንደህ ያለ ናሆምና ምሩ መጡ ማለት ነው። ጽናትና ኪራ እየተነጋገሩ ያሉ ከዛ ኪራ ምን ሆናችሁ ነው ምን ሆነ ነው ይለዋል ናሆ ማለት ነው ምንም ይላል ጽናት ምን ሆነች ነው ምንም እያሉ ቤቲ መጣች ቤቲ ሰው መተኛት አይችልም በቃ ስትል እያለች መጣች ማለች ነው ከዛ ቁጭ ያለች መጣ ከዛ ምሩ ደግሞ ኪራ ምን ሆነ ነው ንገረኝ እያለች ያለውን እውነታ ለጽናት እየነገርኳት ነው ይላታል ማለት ነው ከዛ ቤቴ መለሰች ና ለዳህኮ አትዘን ብዬ ነበር ድሮ ድሮ ምኮ ለዳህ ስታዘን ያፈቀረን ይመስላችኋል በማለት መለሰች ማለት ነው ኪራም ጽናትዬ ከረፍደን ቢሆን እኔን እኔ እንደምሰብሬሽ ተረተሻል፣ ሲላት እኔ ብዙ ሰዎችን አውቃለው አቋም የሌላቸውና ቁም ነገር የሌላቸው ሰዎችን ብዙ ሰዎችን አውቃለው፣ አንተ ግን ቀጣፊ ነህ አለች በማለት መለሰችለት። አሁንም ጽናት ለቤቲ ደግሞ እንዳንቺ አይነት ሴት ደግሞ አይቻል ያቅም። ምክንያቱም የሴትነት ክብሯን ጥላ አልፈልግሽም ስትባል እንደ ልሙጫ ሙዘዝ የምትል ወይም የምትጣበቅ አይቻል ያቅም ትላታለች ቤትም ይሄው እያየሸው ነው ኪራ ኮ ማንን እንደሚወድ መርጧል፣ ትላታለች ማለት ነው። ኪራም በዚህ ምድር ላይ ከእናቴ ቀጥሎ እንደ ቤት የሚወደው የለም ይላል። ግን እሱ ተገዶ ነው የተያዘበት ወይም የተገደደበት ነገር ስላለ እንጂ ያንን ቪዲዮ ሚዲያ ላይ እንዳይወጣ ስለፈለገ እንጂ ቤትን ወዳት አይደለም እንደዚህ የሚለው ቤት ይመለሰችና ይሄ ነው እንግዲህ ያለው የገበያ ሁኔታ ትላለች። ከዛ ምሩ ይሄ የአንቺ ግምት ወይም መላምት ነው ትላታለች። ጽናት ደግሞ ምሩ ዝም በይው እሱ እኮ አፋለው መናገር ይችላል፣ ግን ዝምታው ያስረዳኝ ቤት ትክክል እንደሆነች ነው ትክክል ባት ኖሮ ኖሮ ይናገር ነበረ በማለት ተመልስላል። ከዛ ጽናትም የተመኘው ሁሉ ይሳጋለህ በማለት ከቤቱ ጥላ ወጣች። ናሆምም አንተ ግን ምን ሆነ ነው እንደዚህ እንደ ባህር ንፋስ ወደዛ ወደዚህ የምትነፍሰው በማለት ይጠይቀዋል። ወንድ ልጅ ናኮ ከፍጠን እንበል እንጂ በጣም ነው የሚያስጠላው ይለዋል ማለት ነው። በጣም በተመቀጣ መንፈስ ናሆምም በምስጭት መልኩ እየተናገረ መናገሩን አላቆመ ማለት ነው። ምሩ ወጣ ፅናትን ተከትላ ሄደች። ከዛ በዚህ ይሄ ጸባይህ በዚህ ከቀጠለ ነጠላ አመጣልሃለሁ ገዝቼ ከዚች ከሴጣን ጋር አሰውታማለህ ቁጭ ብለህ እየቋጨህ ሲለው ን አሁን በጣም ተበሳይቶ ላንጂ መርዝ ነበር መስጠት መርዝ ብሏት ብልክሎ ወጣ ማለት ነው። ስቷቸው ከዛ ሄደች ና ጊራ አለው አይዞ አይዘው ትለዋለች ማለት ነው። ከዛ ራቂኝ ብሏት ማለት ነው። አጠገቡ ቁጭ ስትል ፈንጠር ብሎ ተቀመጠ። ከዛም አጠገቡ ቁጭ ስትል ሁሉም እኔ ላይ ያላቸውን እምነት ስላሳጣሽ ደስ አለሽ አይደል? ቤቲም እነሱ እኮ ራስ ወዳድ ስለሆኑ ነው ትለዋለች ማለት ነው። ቆይ ግን ሲጀመር የዚህን ቃል ትርጉሙን ታውቂዋለሽ? ይላታል። እሺ የአንችስ ምን ሊባል ነው? ይላታል ማለት ነው። ቤቲም ኪራዬ፣ እኔ እኮ ለአንተ አስቤልህ ነው ትለዋለች ማለት ነው። ይኸውልሽ ቤቲ፣ እኔ ሆን ያልሸኝን ሁሉ የመሆነው ለፅናት ስል ነው እንጂ አንቺን መቼም ልወድሽ አልችልም ይላታል። ብችል ከእነ ነፍስሽ ነበር ቆፍሮ የሚቀብርሽ ይላታል ማለት ነው። አንተስ ጓደኞች ናቸው የተከፉብኝ፣ ትላለች ጓደኞች የተከፉብኝ ብለህ ነው። እኔ ግን ቤተሰቦች ናቸው ያዘኑብኝ። ከዛሬ ነገ ታገባለች ብለው ሲጠብቁኝ፣ አንተ ግን እንደ ቃድሜን ማጣ ከጨረስክ በኋላ ጎዳና ናውጥተ የወረወድከኝ ትላለች። ያንተ ስራ ምን ሊባል ነው ስትለው እሱ የኔ ጉዳይ አይደለም፣ ግን አንድ ነገር ስሚኝ፣ የጽናትን የሆነ ነገር አደርጋለሁ ወይም የሆነ ነገር አደርጋለሁ ብትይኝ እገልሻለሁ፣ ቃል ለምደር ይላታል ማለት ነው ተገልሻለው ቃል ልምድር፣ ወይም እማማ ትሙት በእናቱ ምሎ ማለት ነው። እማማ ትሙት አደርገዋለሁ ብሎ ከዛ ጥሏት ሄደ። አሁንም ቤት እዛ ሳሎን ቁጭ ብላ አንተ ውሻለች፣ እንደዚማ አፍግን እየከፈትክብኝ እሰራ እያለች ቁጭ ብላ ቀረች። ምሩም ተነስታ ሄደችና እያጽናናቻት ወይም ጽናትን አይዞሽ ምናምን እያለቻት ጽናት ምን ሊሆን ብለች ነው እንዴት ሊሆን ይወደኛል ያልኩት ሰው እንደዚህ ቀያየርብኝ እያለች ትላታለች ማለት ከዛ ባ እንደምንደበዘይ እንዳለ የጽናት ስልክ ጠራ ማለት ነው ከዛ ማን ነው ስልኩን አለቀውም እያለች እያወራቻት እያለች ሸንሽ ተባብለው ስልኩን አነሳቸው ማለት ነው እኔን አታውቂኝም ግን አንቺ ኪራን አትራቂው ኪራ እኮ ላንቺ ብሎ ነው ቤትን አይወዳትም አይፈልጋትም ግን ላንቺ ብሎ ነው አንቺ እንዳትጎጅ ብሎ ነው እዚህ ትላታለች ማለት ነው ከዛ ምኪራ ሰክሮ ይጠበቀው ማለት ነው እና አሁን መጣና ከዛ ወደ ቤት ይዞት መጣ። ወደ ቤት አምጥቶት ቤት አስቀምጦት ሄዶ ማለት ነው። ከዛ ሰራተኛዋ መሬት ቁጭ ላገኘችው አነሳችው፣ ና ሶፋ ላይ ያስቀምጠችው ማለት ነው። ከዛ ለምንድን ነው እንደዚህ የምትደግፍኝ ወይም የምታግዥ ምናምን ሲላት አይ አለቃይ እንድ ለምንድን ነው ሶፋ ላይ ያስቀምጥሽ ከመሬት ምናምን ሲላት አለቃይ ስለሆንክ ነዋ ትለዋለች ማለት ነው። ልዩነታችሁን አየሽ አይደል ጽናት ብትሆን ሰው ስለሆንክ ነበር የምትለኝ ምናምን ይላታል ማለት ነው። ከዛ በቤቲም በቁጭት መንፈስ እነዚህ በኪራም ስለተበሳጨች ማለት ነው በጣም ተናዳ ከሰራተኛ ጋር በቢላው ላይ እያስፈራራቻት እንጂ ልጅሽን የበሽተኛ ልጅሽን ምናም እያለች ተሰድባታለች ማለት ነው እንደዚያ አትበኝ ስትላት በጣም ውሃ ሁላ ትደፋባታለች ከዛ ከዛም በኋላ መጨረሻ ላይ ቆይኔ ሰራላታለሁ ምናም ትላለች ማለት ነው ሰራተኛውን በጣም ተተወሳጨች እንደዚህ ያለችኝ ማ እሰራላታለሁ ትላለች ከዛ ሰራተኛው ልብስ ስታጥብ እንግዲህ አውቃ ሊሆን ይችላል ምክንያቱም ሰራላታለሁ እያለች ነበረ ያንን የጽናትን ቪዲዮ የያዘውን ፍላሽ አብራት ከልብስ ጋር ታጥበዋለች ማለት ነው ከዛ በአጋጣሚ ኪችን መታ ቤቲ ትዝ ሲላት እንዴ ፍላሽ ሴት ነው ትላታለች ሰራተኛዋ ደግሞ ፍላሽ ምን እንደሆነ ም ሳታውቅም ፍላሹ ምንድን ነው ፍላሽ ምንድን ነው አልገባኝም ትላታለች ማለት ነው እንደዛ እያለቻት እየተከራከሩ እያለ ይሄንማ አጥበሹ ከሆነ ፍላሹ አይስራና እኔ እናንቺ ልብሱን የሰቀልሽበት ገመድ ያንቺ መሰቀያ ነው የሚያደርገው ምናምን ብያለች እየዛተችባት ማለት ነው። ቤቲ ወጣች ማለት ነው። ፍላሹ እንግዲህ አይሰራ ማለት ነው። ፍላሹ ካልሰራ ደግሞ ጽናት ተመልሳ ሰራተኛ ነኝ ብላ በሰራተኛ ወደ ስራ ይመለሳለሁ ብላ ሻንጣዋን ይዛ መጥታለች እንግዲህ ፍላሹ ካልሰራ ቤቲን ቤቲን ኪራ ያስወጣታል። ምክንያቱም ፍላሹ ስለታጠበ ውሃ ስለገባበት አይሰራም። ያ ማለት የጽናት ቪዲዮ ይጠፋል ማለት ነው። የጽናት ቪዲዮ ከቤቲ ጋር ከሌለ ደግሞ ቤቲን ኪራ ፈንጥቆ ያስወጣታል። ቀጣዩ በጣም ደስ የሚል ነው የሚሆነው። ጽናት ወደ ቤታ ስለተመለሰች ጽናትና ኪራ አብረው ይሆናሉ ማለት ነው። እንግዲህ ቀጣዩ በጣም ያጓጓል። ምክንያቱም ፍላሹን አንድነት ሰራተኛ አጥቧለች ማለት ነው። ፍላሹ ፍላሹ ስለማይሰራ የጽናት ቪዲዮ ስለሌለ፣ ኪራም ደግሞ ይህን ካወቀ ቤቲን ፈንጥቆ ያስወጣታል፣ ጽናትን ይመልሳታል። ጽናትና ኪራ አብረው ይሆናሉ ማለት ነው እና ቀጣዩ በጣም ደስ ይላል። ቀጣዩን እንግዲህ አብረን የምናይ ይሆናል። በቀጣይ ቪዲዮ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ላክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እንግዲህ እስክ ቀጣይ እስከምንገናኝ ቸር ሰንብቱ።